የዛሬው ደግሞ ይለያል ይለያል አበባዎች የመተዋል ማለት ነውና፣ ሀይሚ ከዚህም በፊት አበባ በጣም እንደምትወድ ተናግራለች ና ያው ብሩክ ምን የመሰለ ስጦታ አለ ሀይሚችን የመሰለ ጽጌረዳ አበባ አምጥቶላታል ነው ማለት ነውና፣ ሰላም ሰላም፣ ውድ ያው ማርታ ኢትዮ ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው ወይ እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ቤተሰብ ይሄ ቪዲዮ ከተመቻችሁ ላይክም ሼርም ሰብስክራይብ ማድረጋችሁ እንዳትራሱ አላለ ማለት ነው። የጨረቃና የብሩክ አድናቂዎች ማለት ነው። እኔ መቼስ ጨረቃና ብሩክን የሚወድ ሰው ማርታን ይጠላል ማለት አይታሰብም ማለት ነውና ዛሬ እንደዚህ ቀናችንን ፍክት ስላረጋችሁልን ማለት ነውና ብሩክ የምንዴቱ በርዶለት ወርዶለት ሀይሚን ፉን ፉን ማለቷ ብርድ ብሎላት ወደ ፍቅር ወደ ተመልሰዋል። ወደ አዲስ አበባ መጥተዋል ማለት ነውና ያቺ የተለመደችዋ ቦታ ጋር ነው ቪዲዮ የተሰራው እርግጠኛ ነኝ ማለት ነውና ሲመስለኝ ሲመስለኝ፣ ቤተሰቦች ዛሬ ያው ደስተኛ ነውና አይን ላይን ተገጣጥመው ብሩክ በመነጽር እያያት አይን እየተያዩ ነውና ዛሬ ያበደ ነው ማለት ነውና ሲመስለኝ። ሀይሚ ብዙ ጊዜ በጣም አበባ እንደምትወድ ብዙ ቪዲዮቿ ላይ ተናግራለች። በጣም ነው አበባ የምወደው እና ደስ ይለኛል ምናምን ብላ ነበር። እና ያው አበባ እንደምትወድ ያውቃል ያው ብሩኬ ያውቃል፣ አያውቅም አይባልም። እና ያን ይመስለኛል ያኛውን አምጥቶላት ነው። እና በጣም ኦልሬዲ ደስ እንዳላት ፊቷ ላይ ሁሉ ይነበባል ማለት ነው ማለት እና በጣም ይነበባል ማለት ነው። እና ግን ሶስተኛው ሶስተኛው ገታችሁ፣ ይሄ አይን ላይን እየተገጣጠሙ የተነሱት ፎቶ እንደዚህ የተለያዩ የተነሱት ፎቶ በገባ እኮ ይሻላል ብሩኬ ከንፈራ ውስጥ ማለት ነው መግባት ነው የሚቀርብ። በቃ ተሳስባንቹ ጨርሳችሁ የተነሳችሁት ነው የሚመስለው ማለት ነው። ሶስተኛው ፎቶ ላይ ልጆች እየጠየቅ ነው እና እስቲ ቤት ሰመልሰው ማለት ነው ይሄ ፎቶ ከንፈር ለከንፈር እንደዚህ እየተያዩ የተነሱት ማለት ነው እና ምን የትናንቱን መጠጥ አለቀቃትም ብለክ ድጋሚ ቴስት እያረከኑ ብሩኬ ወይስ ምንድን ነው እኔ ምንም እየገባኝ አይደለም። ምንም እየገባ የሆነ እስቲ ፍንጭ ስጡን። እናንተ እስቲ ፍቅረኛ ማቾች እንመን ፍቅረኛ ማቾች ናቸው። ግን እስቲ የሆነ ነገር ፍንጭ ስጡን፣ እንደናምናችሁ የሆነ ነገርም ተሳሳሙ ማለት ነው። እስቲ ዛሬ ምንድንነው ምንድነው? ምንድነው? ምንድን ምንድነው? ብሩክማ ይሁን ነገር ታይቶካል። ለውጥም አለ አለ አለ፣ አይገልጸው ማለት ነው። ትናንት ራሱ እንትን ብሎ መጠጠጠ ፓራውንክ ያደረጋት ላይም

እና ቪዲዮ እስከሚለቀቅ ድረስ በጣም በጣም በጣም በጣም ከምላችሁ በላይ ጓጉቻለሁ ማለት ነው። እውነት ለመናገር ማለት ነው የእውነት ለመናገር ቪዲዮ እስከሚለቀቅ ድረስ በጣም ቾክ እያለሁ ማለት ነው። ለምን እኔ ብሩኬ ምን ለማድረግ እንደፈለገ አልገባኝም ማለት ነው። ለምን እንደሆኑ ታውቃላችሁ? ወይንስ የትናንቱን ቪዲዮ ቼክ እያደረገ ነው? የትናንቱን ቪዲዮ ቼክ እያደረገ ነው ወይስ ወይስ ምንድን ነው እንደዚህ? አይኗ ውስጥ ሊገባ ምን አይኗ ውስጥ ሊገባ ሊገባ ከንፈር ውስጥ ማለት ነው ወረዲ በቃ እንደ መሳሳም ቁጠር ይህም ፎቶ ማለት ነው። ግን እንትነ ሀይሚ ደግሞ ዛሬ እንትና መስላለች። የጆን ፍቅረኛ ታቃቷላችሁ? ይሄ ጆን ዳንኤል አሁን ልጅ ወለደ ምናምን የተባለ ከእሷ ጋር ዛሬ የሆነ ነገራቸው አልተመሳሰለባቸውም። የፀጉር ስታይላቸው ይሁን ምን ይሁን አላውቅም እና ዛሬ አክተር ነው የመሰሉ በጣም ነው የሚያምርባቸው ማለት ነው። እና አዲስ አበባ ገብተዋል። አዲስ አበባ ናቸው መሰለኝ እርግጠኛ ነኝ ማለት ነው። አሁን መኪና ያለ እኮ ምንም ሄዱ መናኸሪያ፣ ሰልፍ የለ ምን የለ ነያድ ብቻ ሞርቱ ር እያሉ ሚሄር ነው ማለት ነው። እና አዲስ አበባ ይመጡ ይመስለኛል ከቡታጀራ ማለት ነው። በቃ ባለፈውም ብሩክ ወንድሞቹ ፕራንክ ሲያደርጉ ሀይሚን ወንድሞቹ ጋር ሲያናገሩ እኔ አዲስ አበባ መመለስ ነው የምፈልገው ምናምን ብሎ ነበረ ማለት ነው እና ትናንት ያ ቪዲዮ የተሰራው ቡታጅራ ላይ ነው። ዛሬ አዲስ አበባ ይመለሳሉ ብዬ አስባለሁ ማለት ነው እና የሶስተኝ ይሄ ፎቶ ግን የመሳሳሙ ፎቶ ግን ምንም እየገባኝ አይደለም። ብቻ ቪዲዮን ጠብቃለሁ ምንም ነገር አልናገርም። ብቻ በጣም ደስ ብሏል ያምራል። እና የዛሬው ደግሞ ከጸባይ ያደላችሁ ሁሉ በቃ ምርጥ ምርጥ ምርጥ ፎቶ ነው ማለት ነው እና ብቻ በቃ ስታምሩ ጨረቆቹ ምን ብዬ ልንገራችሁ ማለት ነው በቃ እናንተን የሚጠላ ሰው በቃ በእናንተን የሚጠላ ሰው ጠላት ካልሆነ በስተቀር ሌላ ሰው እናንተን ሊጠላ የሚችልበት ሰዓት የለም እና ብቻ ተመስገን ፈጣሪ ማለት ነው። ትናንትንም ያን ነገር አሽፋችሁ ተታርቃችሁ፣ ሀይ ብሩክም ከቅናት ወጥቶ ዛሬ ሊሄን ፎቶ ስለተነሳችሁ ብቻ እግዚአብሔር ይመስገን ማለት ነው። በቃ የዛሬው የሆነ ደስ የሚል ነገር ነው። ብቻ በቃ ያው ሀይሚንም ታቃላችሁ፣ ካሚ ጋ ሰሞኑን የነበረውን ንጡሩክ ምናምን እና አንዳንድ ጊዜ እኮ ለሰው ደስ ለማሰኘት የሆነ ጊዜ አላርደ ሰውን ደሰኛ ለማድረግ ግዴታ ነው ስጦታ መሰጣጣት ምናምን ማለት ነው፣ እና ፍቅር ይጨምራል ባይዘው ፍቅር ያስጨምራልና ያው ብሩኬ ደግሞ በዚህ በዚህ በጣም ነው የተካነበት ነው እና እንደሚመስለኝ እንደተረዳሁት ከፎቶ ሳይ ያው አበባ ይዞላት መጥቶ ምናምን ስትቀበለው ታውቃላችሁ። ስትል በቃ ሀይሚ ታውቃላችሁ ቲንኪዩ ብሩኬ፣ በቃ እንደዛ የምትለው ማለት ነውና ታውቃላችሁ። ያው ብሩኬ ከዚህ እንደዚህ የታሸገ አበባ ይዞላት መጥቶ አይቻላቅ ምን መከታተል ከጀመርኩ ማለት ነው። ግን አበባ በጣም እንደምትወድ ብዙ ጊዜ ተናግራለች ማለት ነውና ሀይሚ ሲጀመር ብሩኬ የሰጣትን ነገር ሁሉ ትወዳለች። ብሩኬ የሰጣት ስጦታ ብቻ እንትን ትላለች ትለያለች፣ በቃ ትወዳለች ማለት ነው። እና በቃ የዛሬው ቀን በጣም ደስ ይላል። እና በቃ የሆነ በጣም ደስ የሚል ፎቶ ላይ ብዙ ነገር አንብቤበታለሁ። ምን ሊነጋገሩ እንደሆነ አላውቅም። ብሩክ አይኗን እያፈጠጠ ነው፣ ሀይሚም ዓይኗን ፈጠጥ እያደረገች ነው። እሱ ላይ ሌስ ጎም በኋላ ቪዲዮ ሲለቀቅ አብረን እናያለን ቤተሰብ ብቻ። ምንም አልናገርም ማለት ነው እና ብቻ በቃ በብሩክ ዩቲዩብ ነው። እና ሰዓት ይከበርልን፣ በጊዜ ልቀቁ፣ ምንም እንዳታርፍዱብን። እኛ እንጠብቃችኋለን። እናንተ ብቻ ትሆኑ ብላችሁ በቃ ምን ብዬ ልንጠብቃችሁ። እናንተ ማለት የሚዲያ ድምቀት ናችሁ፣ የእኛ ድምቀቶች ናቸው። አለ እናንተ ዩቲዩብ። እውነት ሃሚና፣ በፊት ሳሚና፣ ሳሙሪና ፋኒ ምናምን ነበር የሚባል፣ አሁን ደግሞ ብሩክ እና ሀይሚ፣ ብሩክና ሀይሚ፣ ብሩክና ሀይሚ፣ ብሩክና ሀይሚ። የእውነት በጣም በጣም በጣም ከውበት ውበት ከጸባይ ጸባይ ሁሉን አሟልቶ የሰጣቸው ሰዎች ናቸው። ከስነ ስርዓት ኩል የሆኑ ሰዎች ናቸው እና እኔ በጣም ነው የዛሬ ፎቶን ሳያቸው ትልክክል በቀልቤ ከው ኦ ኦ ኦ ያልኩት ማለት ነው እና ባይዘው በጣም ደስ ብሎኛል ማለት ነውና ያው የዛሬ ፎቶ በጣም ያምራል ማለት ነውና። በቃ አክተር ነው የሚመስለው ብሩኬ፣ በቃ ሲያምር ብዬ ምን ብዬ ልንገራቸው ማለት ነውና። ቆንጂዬ ነው ብሩክ ሀይሚ በጣም ቆንጂዬ ናት። በቃ ስታምር ማለት ነውና የሚመስለኝ እኔ ከብሩክ ሀይሚ ምቀላ ነበር የሚመስለኝ፣ ግን ሁለቱም ቀይ ናቸው። ምንም ልዩነት ሀይሚ በጣም ቀይ ናት እና በቃ ምን ብዬ ልንገራችሁ ማለት ነው። ካሜራ ማን ግን አንደኛ ጽድት ያለ ፎቶን ያነሳቸው ማለት ነው። እናት በጣም ነው የሚያምረው የውነት ለመናገር ማለት ነው እና አበባው ሲያምር፣ ሃይሚ ስታምር፣ ቡርኬ ስታምር፣ በቃ ሁሉን ነገር ሲያምር ማለት ነውና በቃ አበባ መስላችኋል ዛሬ ማለት ነውና በጣም ነው የሚያምሩ ማለት ነውና። ይሄው ቪዲዮ ከተመቻችሁ ላይክም፣ ሰብስክራይብም ሼርም ማድረጋችሁን እንዳትረሱ ላስተዋሳችሁ ብዬ ነው እና ማታ እንጠብቃለን፣ በጊዜ ኑልን እንላለን። የዛሬ ፏብሽ ብርቅ ባለ መንገድ ላይ የሚመጡት ሀይሚን፣ ቡቡዬ ብያለሁ። ቻው።